አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የት ተከበራችሁ፣ አይ የዩቲዩብ ተከታታዮች ውዶች እንዴት ናችሁ? ሰላሙ ናችሁ ወይ? ዛሬ ይዤላችሁ ብቅ ብያለሁ ማለት ነው፣ ይዤላችሁ ብቅ ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሀምዱሊላ በፋኪና። ያው እንግዲህ ባልና ሚስቱ ሆነው አልመሰለኝ ድሮ የማይነካኩትን አሁን መተቃቀፍ ምናምን ይዘዋል እና፣ ምን አይነት ሳምር ነው? ለማንኛውም እንኳንም ታረቁ፣ እንኳንም ቪዲዮ ሰሩ። ግን አሁን ያለው በፊት እኮ ያኔ እንጋባ በሀላል እናድርገው ምናምን ነበር ያለው፣ ግን እሷ አሻፈረኝ ብላ በሀላል ሳታረግ ዝም ብላ በእንዲሁ ቪዲዮ እየሰሩ ነው ማለት ነው እና ግን እንደዚህ አይነት ነገር ቢቀርብና አለ ምንም ብር ቢመጣ ብርም ምንድን ቢልም ይህን ያክል ትልቅ ከገዴ ማለፍ በጣም ከባድ ነው ማለት ነው እና እኔ ካስራችሁ ምን ነው በኒካ ቪዲዮ ብሰሩ ያኔ ሀላል ሆናችሁ ማለት ነው። ግን ያው በፊት ላይ ቅርታ ስለተባባሉ ማለት ነው። ቪዲዮ ራሱ የሚታየው ቪዲዮ ዝቅተኛ ነው። በጣም ዝቅተኛ ማለት ድሮ እና ያሁኑ የት እና የት ያልኳችሁ ላይ የት እና የት ኦቨር ነበር በፊት የሚታየው እና ያው የራሳቸው ቅርታና የራሳቸው መፈራረቅ እና ደግሞ እንትናቸው በጣም እይታቸው በጣም ዝቅተኛ ነው ማለት ነው። ብዙም አይደለም። እና ለማንኛውም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ግን ሙቪም አለ፣ ዛሬ በሙቪ መጥቻለሁ። ሀዩ ምን ነው ሙቪን እኮ ወይ አትርቅ ወይ አትቀርብ፣ አስቸጋሪ ሁነሻል ማለት ነው። እና ሀዩም ያው እንግዲህ ግን ለሙቪ ትገባው ነበር ሀዩ ማለት ነው። ከዛችን የትያችን የት እንኳ ትልቅ እንዴ፣ ኮሜንት አስተጣጥ ማለት ነው እና እንዴት ናችሁ እናንተ? እስኪ ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ማለት ነው። እኔ የሰጠሁት ኮሜንት አሁሙና አሁሙና ፈኪሃ ማለት እንደዚህ ሲሆኑ ያምሩ ነበር። ግን ቢያንስ እንደው እኔ እሱ ተጠየቃት ባህላል ቢሆን ደስ ይላል ማለት ነው፣ ዝም ብሎ ባህራም እንትን ከማለት በሀላል ቢያደረጉት ቪዲዮ ይታያል። ያኔ እኔ ካስረው እንዲ አብርሽና እንትንትን እርግጠኝና ኦቨር ይሄድላቸዋል ማለት ነው። ግን እነሱ ግን አልታያቸውም ዝም ብሎ በንበረው ማለት ነው። አሁን ደግሞ ድሮ ማይነት ትነካካውን አሁን መተቃቀፍ ይዘዋል ማለት ነው። በቃ ስን ሲታይልን ኦ ኦ በጣም ገደብ ነው። በቃ የምናልፈው ማለት ነው። አንዳንድ ጊዜ የሆነ ነገር ወደ ላይ ከፍ ከፍ ከፍ ከፍ ሲልልን በቃ ገደብ አልፈን ቁጭ ነው የምንለው ማለት ነው። እና በጣም የሚያስጠላ ነው። ብዙም እኔ አላስቴስተኝም ማለት ነው። ግን ያው ተጋቡ ስለ የሚለው ብዙ ስለሆነ ተጋብታችሁ፣ ኒካ ኒካ ባትጋቡ ራሱ ኒካ ብታስሩ ችግር የለው ነበር። እና እንዴት ነው በቃ ዩቱበር ስንሆን በቃ ልካችንን እናጣለን፣ በበቃ ኦቨር የምንሄደው ማለት ነው። እና ውድና የተከበራችሁ ሀይ የዩቱብ ተከታታዮች እንዴት ናችሁ ታዲያ? ደህና ናችሁ ሆይ? ከኔጋ አልሐምዱላ ሰላም ነኝ። ኢትዮጵያ ገብቻ አለሁ። አበረታቱኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ያው ኢትዮጵያ ላይ ስንሰራ ብዙ ኮተት አለው ማለት ነው። ብዙ ልነግራችሁ አልችልም ምክንያቱም ኢትዮጵያ ላይ በቃ አላልለ እንደዚህ እንትን የማይለው የማይበረታቱት ዩቱበሮች በጣም ብራሽ ሆኖ እየተበሉ እየተጎዱ ነው ያሉት ማለት ነው። እና አበረታቷቸው እና ምንድላቸው ነበረ በቃ ያው የነፈኪና የነሞቤ የሞቤ ያው ሲጀመርም እንዲሁኑ ነው የወጣው። ምንም ኮሜንት የሚሰጥለት ነገር የለውም፣ አጠቃላይ ማለት ነው። ግን የናሁም ደግሞ አይነካኩም። በቃ አላደለ ተራርቀው ደህና ነበር። ግን አሁን በቃ መራራቁ ቀርቶ ማለት ነው ያው እንትን ሆኑ ማለት ነው እና ለማንኛውም እንግዲህ እነሱ ናቸው የሚያውቁት። ምክንያቱም ነገ እንትን የሚለን ነገር ባንሰራ ሀሪፍ ነው ቢታረቁ ቢት ቢጋቡ ነው ምለው፣ እኔ ኒካስረው በእንደዚህ ቢሆን አሪፍ ነው። ምክንያቱም ኒካስ አይታሰር በእንደዚህ፣ እንደው ብሩ ቢቀር ይሸራል ነው ምለው። አቤት! እና ውድና የተከበራቸው የአይባይ ቱብ ተከታታዮች ያው በእንደዚህ መልኩ ብቅ ብያለሁ። ዛሬ ግን ያው ማለት እኔ ልኮምት እና እንትልል አይደለም ግን በቃ አላደለ አንዳንድ ጊዜ የሚያስጠላችሁን ነገር መናገር አንዳንድ ጊዜ ሀሪፍ ነው ብዬ ነው ማም ነው እና ዛሬ ይኸው ኮምት ችላችኋለሁ